የአማራ ልሂቃኖች ጠቅላይ ሚኒስትሩ ዙሪያ ላይ ጠፍተዋል። ይህን ምክትል ሊቀመንበሩ ነበርኩ፣ ምክትል ጠቅላይ ሚኒስትሩ የለም፣ የሉም። ምሳ እንዲህ አይነት ጉብኝት ላይ አይጠፉም ነበር። ኦልሞስት ተተክተዋል ማለት ይቻላል። አንዳንዶቹም ትንሽ ወደኋላ ተገፍተዋል። ካሉ ለምንድን ነው ከተባለ፣ ባለፉ ያልኳቸው ነው። በአማራ ክልል ላይ ያሉ የመንግስት ውስጥ ያሉ ባለስልጣናት ወይም ከዛ ክልል መጡ የሚባሉ መንግስት ውስጥ ያሉ ባለስልጣናት በጠቅላይ ሚኒስትሩ በዚህ ሰዓት ላይ ሸክም ናቸው። እዛ አትሟችም፣ ፋይዳ የላቸው፣ ያን ያክል ጥቅም የላቸው። ከባህር በር ጋር በተያያዘ አጀንዳ ስለሌላቸው አይደለም እንደውም የሚወክሉት የማህበረሰብ ክፍል የባህር በርን ጉዳይ የቀይ ባህርን ጉዳይ በጣም ትልቅ አጀንዳው አድርጎ ለረጅም ጊዜ ሲያቀነቅን የነበረ የህብረተሰብ ክፍል ነው። የአማራው ማህበረሰብ እና ቀይ ባህር ላይ ትኩረት ያደረገ የባህር በርን አጀንዳው ያደረገ አንድ መንግስት ይህንን ማህበረሰብ ለመያዝ ምንም ማመንታት ውስጥ አይገባም። ከመያዝም ውጭ ማማራጭም ውጭ ያን ለማድረግ መስራቱም አይቀርም። ነገር ግን ይሄንን ማህበረሰብ የሚወክሉት ባለስልጣናት ያንን መስጠት የሚያስችል አቅም የላቸውም። ዛትስ ወይ በርደን ናቸው። ያን መስጠት የዚህን ማህበረሰብ ድጋፍ ለጠቅላይ ሚኒስትሩ መስጠት የሚችሉ አይደሉም። አይደሉ ያ አይነት አቅም የላቸውም ራሳቸው ክልል ላይ ሰላምን ፀጥታን ማስጠበቅ የቻሉ አይደሉም እነሱ ያሉበት ክልል ላይ የባህር በር ከማግኘት አኳያ እንቅፋት እየሆነ ያለው ቲፒኤልኤፍ ገብቶ የሚፈነጭበት ክልል እየሆነ እነሱ የሚያስተዳድሩት ክልል ሻቢያ እንደፈለገ የሚገባበት የሚወጣበት ክልል እየሆነ ያ ክልል አሁን ባለበት አይነት መልኩ እንኳን እየቀጠለ ያለው በመከላከያ እዛ ያለው ችግር እንዳይፈታ በማድረግ ረገድ ራሳቸው ባለስልጣናቶቹ የራሳቸው ችግር አለባቸው። ችግር ፈጣሪ ጭምር ናቸው። እንቅፋት ናቸው። በርደን ናቸው፣ ለጠቅላይ ሚኒስትሩ በዚህ ወቅት አሴት አይደሉም፣ ሊያቢሊቲ ናቸው ሊያቢሊቲ ናቸው ሰ ጠቅላይ ሚኒስትሩ እየገፏቸው ያሉበት አንዱ ምክንያት ያ እየገፏቸው እያራቋቸው ያሉበት ምክንያት ከነዚህ ባለስልጣናት ሊያገኙት የሚችሉት ነገር ምንም የለም። በነገራችን ላይ ጠቅላይ ሚኒስትር አብይ አህመድ ትራንዛክሽናልም ናቸው፣ ትራንዛክሽናልም ናቸው። ምን አገኝበታሉ ነው ምን ይሰጠኛል ነው፣ ምን ይጠቅመኛል። እኔ በግል ከያዝኩት ራዕይ ጋር እኔ ላሳካ ከምፈልገው ጉዳይ ጋር ከስልጣኔ ጋር በተያያዘ ያ ሰው ምን ይጠቅመኛል? ጤናማ ነው አስተሳሰቡ። ስህተት ነው እያልኳችሁ እንዳይመስላችሁ የሆነ ነጌቲቭ አድርጋችሁ እንዳትወስዱት። አብዛኛው ሰው እንደም እንደዚህ ይመስለኛል እና በዚህን ወቅት ላይ የአማራ ክልል ባለስልጣናት መስጠት የሚችሉት እዛም ነገር የለም። ከዛ አንጻር እየተገፉ ነው ያሉት። እንደው ቢችሉ እራሱ እነዚህ ባለስልጣናት ራሳቸውን እንኳን ቢችሉ ጥሩ ነበር። ራሳቸውን ቢችሉ ግን ራሳቸው ሽፍታ የሚሏቸውን አካላቶች አደብ ማስገዛት እንኳን አልቻሉም፣ እና የክልሉን ሰላም ጸጥታ ማስጠበቅ የቻሉ አይደለም ከዚህ አንጻር እየተገፉ ነው። በዚህ ሰዓት ላይ ከአማራ ባለስልጣናት ይልቅ እነ ጌታቸው እነ ዶክተር ደብረ ጽዮን ወይንም ከሳቸው ጋር ከጠቅላይ ሚኒስቴሩ ጋር በትብብር መስራት የሚፈልገው የትግራይ ድሂቅ